ስምሪት የተሰጣቸው የከተማዎቹ ስዕለ አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋለሁ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ እያረፈ ያለን፣ ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ፣ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተ ክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ፣ ከሞትን በኋላ ታሪክ እንዲረሳን ረሳን የተፈረደብን። ይህ ከበስተላይ የምትመለከቱት የሻሸመኔ ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሐውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው፣ ሞተው እንኳ ተጨክኖ የሚደከመው በዚህ ዘመን በዚህ ሰዓት መላ ኦርቶዶክሳዊ ተነቃቅተ እርስ በርስ እጅ ለእጅ ተያይዘ ሃይማኖትን ካልጠበክ ማንም? አይጠብቅልህም። በብዙ አይነት የይምሰል ታርጋ ኦርቶዶክሳውያን ከምድር ላይ እንድንጠፋ ተፈርዶብናል። ስዕል ድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም። አካባቢ ያላቸው ሰፈር አላቸው። ዛሬም እንደ ባለፈው የምንደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ እርምጃ ብቻ ነው የሚያስፈልገው። አሁንም ደግሞ አለው ግደሉ አይደለም አጥፎ አይደለም። ነገር ግን አስተማሪ የሆነ እርምጃ የሚወስድልን ስለሌለ እኛው ባለማዕተቦች መውሰድ መቻል ይጠበቅብናል። በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው። ማንም እንዲቀድም አንጠብቅ፣ ማንም ከኋላ ይሆናል ብለንም ደግሞ አንመልከት። ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን ማኅተባችንን እንጠብቅ። አባቶቻችን ፍትህ ለቤተ ክርስቲያን፣ ፍትህ ለተዋህዶ ሃይማኖታችን። ቤተ ክርስቲያናችን ተጨኩራለች። እነዚህ ሰዎች ለምን ይክረቡልን? እነዚህን ወሮ መላዎች አደብ ማስያዝ አቅቶን በየጊዜው እንዲት 5789 ፎሎር ይዞ የቅዱሳኑን ክብር በማዋረድ ለመፈመስ ነው ይህንን ቪዲዮ የሰራው። በአቡነ ገብረ መንፈስ ቅዱስ ስም ለምናችሁ የምትበሉ ካህናቶች ዛሬ እኛነን የተዋረድ ነው። አቡነ ገብረ መንፈስ ቅዱስ አይደሉም የተዋረዱት። የባህራንን የሞት ደብዳቤ የቀየረ ቅዱስ ሚካኤል ዛሬ በአንተ ብረት እየተሸከምክ ባፈረጠምከው ጡንቻና ክንድ የቅዱሳኑ ስዕል አድኖ ሲቀደር ታሳየናለህ። እነ ሰማዕቱን ቅዱስ ጊዮርጊስ እንዳንተኮ ቁጭ ብለው ስጋቸውን ጮማቸውን እየቆረጡ ወይናቸውን እየጨለጡ አይደለም ከፍ ብለው አንገታቸውን ነው የተቆረጡት ዝቅ ብለው ባታቸውን ነው የተቆረጡት እንዴት ትልቅ ኦርቶዶክስን የማጥፋት ዘመቻ ሃይማኖቱን ብቻ እኮ አይደለም አረሲ ላይ በተደጋጋሚ የኦርቶዶክስ ቄሶች ይገደላሉ ይታረዳሉ ምዕመናን ይገደላሉ ቤተ ክርስቲያን ይቃጠላል ሆን ተብሎ ኦርቶዶክስን የማጥፋት የማሳደድ ዘመቻ አየሩም ላይ መሬቱም ላይ ይካሄዳል። ኢትዮጵያ ውስጥ ለምን ውጭም በውስጥም ያለው ዝም እንደሚል። የግዴታ ኦርቶዶክስ መሆን አይጠበቅብንም። አንድን ሰው በእምነቱ ሲሳደድ ሲገደል፣ ሁሉም ሰው ድምፅ ማሰማት አለበት። በውጭ ያለው በውስጥ ያለው ለምን እንደሆነ አልገባኝም። ኦርቶዶክስን የማጥፋትና ኦርቶዶክስን የማሳደድ ዘመቻ ሰው እምነቱን ላያምንበት ወይ እምነቱን ላይቀበል ይችላል። ቄሶቻቸውንም መግደል ምዕመናኖቻቸውን መግደል፣ ቤተክርስቲያኖቻቸውን ማቃጠል፣ መንግሥትም ደግሞ ተስማምቶ ጸጥ አትሊስት። ሁላችንም ድምፅ እናሰማ፣ በውስጥም በውጭም አለን። ሼር አርጉት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ምስለ ስዕላትን የቀደደው ግለሰብ በሕግ እንዲጠየቅ ጥያቄ ይቀርባል። ከላይ በምስሉ ላይ የምንመለከተው ግለሰብ ቅዱሳት ስዕላትን ሲቀድ የሚያሳይ ምስል በማህበራዊ ሚዲያ ተሰራጭቷል። ይህ ድርጊት እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮችን ያስቆጣና ያሳዘነ ድርጊት ነው። ከቅርብ ጊዜ ወዲህ እንግዲህ በተደጋጋሚ እንደዚህ አይነት ምስሎችን እየተመለከትን እንገኛለን። እንደዚህ አይነት ድርጊት የሚፈጽሙ ሰዎችን ለህግ አሳልፈን በመስጠት መተባበር ይጠበቅብናል። መልካም ምሽት። በጣም ጸያፍ ስለሆነ ነገር በአደባባይ ወጥቶ መናገርን እውቅና አድርገው የተለያዩ ዩቲዩቦች ጠርታው ኢንተርቪው ያደረጉት የነበረን ልጅ ራሴን በግለ ወሲብ አረካ ነበር የሚልን ቋንቋ የሚናገርን ግለሰብ ይህን እውቅና አድርገው በህዝብ ደረጃ እንዲህ ተቀብለውታል። ይጨፍራል። አንዳንድ ሰዎችን በብልግናቸው እውቅና እየሰጠን በጸያፍ ምግባራቸው እውቅና እየሰጠን ራሳችንን ትውልዶቻችንን የምናበላቸው ይሄ። በነገራችን ላይ ወላይታ ብቻ ይምስላችሁ፣ የተለያየ ቦታ ላይ እንዲህ እየተደረገ ነው። እነዚህ የምታዩዋቸው ቪዲዮዎች የወላይታ ህዝብ ወክሎ ነው ብዬ አላስብም። ነገር ግን እዛ ወላይታ ላይ ይሄ ልጅ በዚህ ነው እውቅና ያለው። አሁን ማህበራዊ ሚዲያ ላይ ስልጠና አዘጋጅቶ እኮ ስልጠና አዳራሽ ሙሉ እኮ ሰው ይሰለጥናል። ኢትዮጵያ ውስጥ የማናቀው ሌላ ትውልድ አለ። ሌላ ማናቀው፣ እኔ አሁን እየገባኝ ያለው እንደሱ፣ የማናቀው ትውልድ አለ። ኢትዮጵያ ስነልቦናና ማህበራዊ እሴት በሙሉ ተሸርሽሮ አልቋል። ስለ ወልቃይት ጉዳይ ጠቅላይ ሚኒስትሩ ሀሳብ ሰጥተዋል። ወልቃይት ከትግራይ ከተነጠለ እስካሁን እኮ የኢትዮጵያ ፌዴራል መንግስት ለወልቃይት በጀት አይሰጥም። እስከ ዛሬ ወልቃይት ከትግራይ ከተገነጠለች ወይም ደግሞ ከጦርነቱ ወዲህ ወይም አራት አምስት ዓመት ከኋላ እንግዲህ የፌዴራል መንግስቱ ምንም አይነት በጀት ሰጥቶ አያውቅም። ይህም ደግሞ ትክክል አይደለም በማለት ጠቅላይ ሚኒስትሩ ተናግረዋል። የወልቃይት ጉዳይ በህዝበ ውሳኔ መፈታት አለበት ሲሉ ጠቅላይ ሚኒስትሩ ሀሳብ ሰጥተዋል። የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝበ ውሳኔ መልስ ያገኝ ይችላል። ለዚህ መዋጋት አያስፈልገም። የወልቃይት ጉዳይ ሆነ ሌሎች ጥያቄዎች ሳንዋጋና ግጭቶች ሳንገባ በህዝበ ውሳኔ እንግዲህ መፍታት እንችላለን ሲሉ ጠቅላይ ሚኒስትሩ ተናግረዋል። ይህን ነገር እንዴት ተመለከታችሁ? ሀሳባችሁን ኮመንት ላይ ያስቀምጡልን። ፎሎ ማድረጋችሁን እንዳይረሳ። የሃይማኖት አባት የሚባሉት አቡነ ማትያስ የሚባሉት አይደል? እሳቸው አንድ ማትያስ፣ አዎ፣ እና እሳቸው ትኖ አንድ እንግሊዛዊ ነው አሜሪካዊ፣ ኢንተርቪው ሲያደርጋቸው የትግሬን ጀኖሳይድ በተመለከተ ሲናገሩ ስቅስቅ ብለው እያለቀሱ፣ ወንጀሉ በእርግጥ የሚያስለቅስ ነው። በጣም የሚያሳዝን ነው። መንግስትን የሚያስጠይቀው ነገር ነው። እኔንም ጥርጥር የለም። ግን ሌሎቹ ጳጳሶች እንዴት ነው? እኚህ ሰውዬ ለምንድን ነው? አማራ ሲሞት አማራ ሲያልቅ፣ እንግዲህ እኔ እውነቱን ለመናገር የግፍ ግፍ ማፎካከሪ አይደለም ነው። ኮምፔር የማድረግ ነገር አይደለም። ግን በአማራ ላይ ግን የተደረገው በጣም ከባድ ነው። ያየሽ፣ ያን ጊዜ አንድ በጦርነቱ ጊዜ ኦኤልፍም ከጀርባ ይመታዋል፣ መከላከያም ፋኖን ይመታው ነበር። እናውቃለን። ፋኖ ደግሞ ቲፔሌፍን በር ዘግቶ ነው ያለው። እንደገና ሲሳካላቸው ለቲፔሌፍ በር ሰጥተው እስከ ደብረ ሲና ድረስ የሰማንያ ዓመት አማራ ባልቴት አስደፍረዋል። እንዳለ የእናቶ ውሸት የሞቱበት ጊዜ ማለት ነው እንግዲህ ያን ጊዜ ተመልከችው። ያ ማለት አማራን ለማስጨረስ የተደረገ ነው። ያን ጊዜ ቁጥሩ እንግዲህ አማራ ስድስት መቶ ሺ ሞተ ምናምን። ከዛም በአሁኑ ጦርነት እንግዲህ ሁለት ዓመት ሆኖ አይደለ ዴይሊ የአማራ የሚሞተው ቁጥር እንግዲህ ወደ ሁለት ሚሊዮን ከተጠቃል እንዲህ ቁጭ ብለን ብቻ ሬሳስን ቆጥር። የትምህርት ቤቶች ብዛት የዛሬ ዓመት ሶስት ሺ ነበር የወደም የተባለ የሆን ስድስት ሺ ደርሷል። የጤና ጣቢያዎች ቁጥር የለም። ጤና ጣቢያ ልማርሹ ብዙ እኮ ሬንጃ እንዴት እንደሚኖር አላውቅም። እና ከዚህ የበለጥ የጥፋት ሪጅን የጥፋት ክልል የለም። እና ለአዲስ አበባ ከተማ ነዋሪዎች በሙሉ አሁን በዚህ ሰዓት የተላለፈ አስቸኳይ የተባለ የጥንቃቄ መልእክት፣ ሰሞኑን በመዲናችን አዲስ አበባ የቤት ለቤት ቆጠራን በተመለከተ ታላቅ የጥንቃቄ መልእክት ተላልፈዋል። ወደ ጉዳዩ ከመግባቴ በፊት ወቅታዊ ታማኝና ሐቀኛ መረጃዎችን ለማግኘት ፎሎ በማድረግ የቤተሰባችን አባል ይሁኑ። ወደ ጉዳዩ ስመለስ በአዲስ አበባ ፖሊስ ኮሚሽን ትዕዛዝ መሰረት በየክፍለ ከተማዎች የሚገኙ ፖሊስ መምሪያዎች እንዲሁም በየወረዶቹ የሚገኙ ፖሊስ ጣቢያዎች በኩል ቤት ለቤት እየዞሩ ነዋሪዎችን ሲመዘግቡ ነበር። መጠይቁ የቤተሰብ ብዛትና ስራ ያለውና የሌለው ዜግነት፣ ወዘተ በመጠየቅ ምዝገባው እየተከናወነ ነበር ይህንን ምዝገባ በፖሊስ በመሆኑ ሕዝቡ እየፈራ መሆኑን በፖለቲከኞቹና በሚዲያዎች ሌላ ትርጉም በመስጠት እየዘገቡትና እየጻፉት ስለሆነ ይህንን ለማስቀረት በአዲስ አበባ ከተማ መስተዳድር መዋቅር በኩል ሲቪል ልብስ በለበሱ የህዝብ ቆጠራ እያከናወንንን በማለት እንደ አዲስ ምዝገባው እንዲከናወን በመወሰን በጥቅምት 15 ቀን 2ኛ ወር 2018 ዓ ም ምዝገባው ቤት ለቤት እየዞሩ እየመዘገቡ ይገኛሉ። በተመሳሳይ ሁኔታ ራሳቸውን ቤት እንቆጥራለን ብለው ከሚመጡ ሲቪልም ይሁን የፖሊስ ልብስ የለበሱ አካላትና ሌቦች ራሳችሁን ጠብቁ። ህጻናትና ልጆች እንዲሁም የቤት ሰራተኞች ባሉ ቤት ቤት ቆጠራው እንዳይከናወን መከላከል፣ የሚመጡትን መታወቂያ መጠየቅ፣ ትክክለኛነቱ ማረጋገጥ፣ አሪኪ ያለው ደብዳቤ ወይም መታወቂያ ከሆነ እስካን በማድረግ ማረጋገጥ። ቤት እንፈትሻለን የሚል ፖሊስ ካለ ከጧቱ 12 ሰዓት እስከ ማታ 12 ሰዓት ብቻ የሚችል ሲሆን የፖሊስ ልብስ ወይም መታወቂያ። ሰላም፣ እንዴት ናችሁ? ለነገሩ ምን ሰላም አለ። እኔም ብለው ሌላ እዛ እዚህ ምናምን መንጫጫት አያስፈልግም። የጉራጌ ባለ ሀብት፣ ምሁሮች ዘርማ ዘየ አርዴ በአንድ ሆናችሁ ዝም ብሎ ሚዲያ ላይ መንጫጫት ሳይሆን ተግባር ላይ ሆኖ መገኘት ነው። በቃ አሁን ራስን የማስከበር ስራ ስራ ስራ ነው። በቃ አንድሁን ተደራጅ፣ ራስን አስከብር። ሁሌ በሚዲያ ምና ስንት ዓመት ነው በሚዲያ እንትን የተባለ በቃ ወደ አንድ ቋት መምጣት ነው። ወደ አንድ ቋት መጥተህ ራስን አስከብር። የወደ ዙሪያ ጉራጌ ዙሪያን እየታጠረ ነው፣ በሴረኞች በሆዳደሮች ማለት ነው። ስለዚህ ራስን ለማስከበር ጥረት ማድረግ ነው። አሁን ወደ አንድ ቋት መምጣት ነው። ወደ አንድነት መምጣት ነው። መሰብሰብ ነው። መደራጀት ነው። ከዛ ራሳችን ማስከበር ነው። ሌላ ምናምን ነገር እንደዚህ የሚባል የከሌ የከሌ ስሙን እያነሳ አታግን ነው። እሱን ይህ ብጣሻም ሁላ ማለት ነው፣ የማይረባ ለሆዳደር የሚኖር ሰው የእሱን ሰው የእስም ያነሳ ለምሳተን ትገላለህ። ራስን ለማስከበር ወደ ራስ ተመለስ። ራስህን ለማግኘት ደግሞ ተደራጅ፣ አንድ ሁን። ምንም ነገር ማድረግ የሚችል አቅም አለህ። ጉራጌ ምንም ነገር የማፍረስ የመገንባት ኃይል አለ። ያን ነገር ደግሞ ተጠቀመው። ብዙ በማውራት ሳይሆን በብዙ በመስራት ራሳችንን እናስከብር። ወደ አንድ ቋት እንምጣ። ስለዚህ ሰላምን ለማግኘት ሰላሚቷ የጉራጌ ምድርን ለመጠበቅ ራስህን ለማኖር ከፈለክ ወደ አንድ እንምጣ ነው በቃ እንሰብሰብ ያን ኃይል አደራጅ እላለሁ ግን ይህ የሚጨረጨረው ሁሉ ምንም አያመጣም እንዲህ ዘቅዘቅ እና ጠንካራ ሁን ወገኔ